እናንተ ያዋረዳችሁት እግዚአብሔር ያከበረው፣ እናንተ የገደላችሁት እግዚአብሔር ግን ከሙታን ያስነሳው የእርሱ ስም በአካል እንኳን ሳይኖር ስሙ ይሄንን አሁን አጠገባችን የቆመውን የምታውቁትን የምታዩትን ተጨባጭ የሆነውን እርሱን የእርሱ ስም አጸናም። ክብር ለእግዚአብሔር ይሁን። አሁን በመደምደሚያው ይህ በእርሱ በኩል የሆነ እምነት አለ። በክርስቶስ የሆነ እምነት፣ እንግዲህ አዲስ ነገር መጣ ማለት ነው። እስካሁን እስራኤል የሚያውቁት እምነት ያው በሕግ ማመን ነው። እግዚአብሔርንም የአብርሃም ይስሐቅ፣ ያዕቆብ አምላክ፣ አንድ አምላክ ብሎ ማመን ነው እንጂ በክርስቶስ ኢየሱስ የሆነ እምነት የሚባል ነገር በአይሁድ ዘንድ የሚታወቅ አይደለም። ስለዚህ አሁን ክርስትና የዚህ የአዲሱ የጸጋው ዘመን እምነት እግዚአብሔር በክርስቶስ ኢየሱስ የገለጠውን ነው። እንግዲህ እየነገራች ያለው በእርሱ በኩል የሆነው እምነት እንደ አጠቃላይ ኢየሱስን ማመን ማለት እኮ ነው። ይሄ ምን ሰራ? በሁላችሁ ፊት ይህን ፍጹም ጤና ሰጠው። ክብር ለእግዚአብሔር ይሁን። ያመኑትን እነዚህ ምልክቶች ይከተሏቸዋል፣ ማለት ትርጉሙ ይሄ ነው። ያመኑትን በሚልበት ጊዜ ያንን ሽባውን ለመፈወስ የሚያስችል እምነት ያላቸውን ማለት አይደለም። ለመፈወስ የሚያስችል እምነት ያመኑ ማለት አይደለም። ያመኑትን ማለት ጌታ ኢየሱስን ያመኑት በጠቅላላ በእምነት የተቀበሉት እንደ አዳኝ እንደ ጌታ የተቀበሉት ማለት ነው። እነዚህን ያመኑትን በሙሉ ምልክቶች ይከተሏቸዋል። የሚያደርገው ግን ይሄው ጴጥሮስና ዮሐንስ ናቸው። እዚህ ጋር ለምሳሌ እግዚአብሔር ኃይሉን የሚገልጥበት የፈለገውን ሰው መጠቀም ይችላል። ከመካከል እና እነዚያ ከመሀላችን ወይም ከመካከል ከአማኞች መካከል በምልክት የተገለጡ ወይም ምልክት የተደረገባቸው ሰዎች ቢኖሩ በእነሱ የተደረገው ምልክት መላውን አማኞች ይከተላል። አያችሁት? ስለዚህ ምልክቱን ያደረገው ምንድን ነው? በእርሱ በኩል የሆነው እምነት ነው። በክርስቶስ ማመን ነው። በክርስትና ውስጥ ነው የተደረገው። በክርስቶስ ኢየሱስ ባለ እምነት መካከል፣ አንድ ጊዜ ለቅዱሳን በተሰጠ እውነት መካከል ይኸው ፍጹም ጤና ተገኘ። እዚህ ጋ የቆመ ማስረጃ ያለ የሚታይ የምታውቁት፣ ክብር ለእግዚአብሔር ይሁን። እንደዚህ ነው እና፣ ይህንን ሲሰሙ ራሳቸውን ማየት አለባቸው። በቃ ከእግዚአብሔር በተቃራኒ ያለ ነው። እግዚአብሔር በእኛ ላይ ነው። ስለዚህ ከተለያየን በድለነዋል ማለት ነው። ባለፈው የተደረገው ነገር እርሱ በጲላጦስ ፊት ስንክደው፣ ደግሞም ስናዋርደው፣ ደግሞም ስንገለው ይሄ ሁሉ ያደረግነው እግዚአብሔርን መበደል ነው ማለት ነው ወደሚል ነገር ውስጥ እንዲመጡ ጴጥሮስ በመንፈስ ቅዱስ እየተመራ እየመሰከረላቸው ቃል ነው እዚህ ላይ። ስለዚህ ከዚህ በኋላ ወደ መልእክቱ ይመጣል። መልእክቱ የንስሐ ጥሪ ነው፣ ከቁጥር 17 ጀምሮ ያለው ማለት ነው። አሁንም ወንድሞቼ ሆይ እናንተ እንደ አለቆቻችሁ ደግሞ ባለማወቅ እንዳደረጋችሁ ታውቃለሁ አለ። እያችሁት ወንጌል ሰባኪ ማለት ይሄ ነው። መጀመሪያ ጥፋቱን ትነግረዋለህ። በሩቅ ላለ ሰው እግዚአብሔር ላይ ለሚነሳ ሰው ያለበትን አስፈሪ ስፍራ ልታስተዋውቀው ትችላለህ። ነገር ግን በፍቅር ደግሞም በእዝናት ደግሞም በምህረት ትገለጣለህ። የእግዚአብሔርን ምህረት ታሳያለህ። እና እንደ አለቆቻችሁ፣ እንደ ገዢዎቻችሁ ባለማወቅ እንዳደረጋችሁ ታውቅ ያለው አለ። ጴጥሮስ ዝም ብሎ አይናገርም። በጴጥሮስ ውስጥም የሚናገረው ይሄንን መንፈስ ቅዱስ ነው በመሰረቱ ባለማወቅ እንዳደረጉት በምን አወቀ ጴጥሮስ? ጌታ ኢየሱስ ተናግሯል። ክብር ለእግዚአብሔር ይሁን። በቀራኔው መስቀል ላይ አባት ሆይ የሚያደርጉትን አያውቁምና እ ይቅር በላቸው ብሎ እኮ ጸልዮላቸዋል። ስለዚህ ለእነዚህ ሰዎች የመሸሸጊያ ቦታ አለ ማለት ነው። የመማፀኛ ከተማ አላቸው ማለት ነው። ዘውልቁ ሰላሳ አምስት ላይ ያለው ህግ፣ አያችሁ፣ ለእነሱ የተሰጠ ፕሮቪደንስ ነው። ለእነሱ የተሰጠ መግቦት ነው። አውቆ የገደለ ሰው አውቆ ነው፣ ለሱ ምንም መግቦት የለውም። ነገር ግን ባለማወቅ ነፍስ የገደለ ሰው ተበቃዩ እንዳይገለው እግዚአብሔር የሰጠው መግቦት አለ። ስድስት ከተሞች ተመድበዋል። ከእነሱ ወደ አንዲቱ መሸሽ ይችላል። ወደ ቀረበችው እዛ እንደምንም ሮጦ እዛች ከተማ ከተሸሸገ ያ ሰው ያመልጣል። ከዛ በወቅቱ የተቀባው ካህን እስከሚሞት ድረስ ከዛች ከተማ አይወጣም። እዚያው ይሰወራል፣ እዚያው ይሸሸጋል። ስለዚህ ከሞት ያመልጣል ማለት ነው አሁን እየሰሙት ያሉትን እነዚህን ሰዎች ሐዋርያው ጴጥሮስ እንደዚህ ሰው ነው ያደረጋቸው። አወገላችሁት አልመሲሁን። ነገር ግን ይህንን ያደረጋችሁት የገደላችሁት ባለማወቅ ነው። ባለማወቅ እንዳደረጋችሁት አውቄያለሁ። ስለዚህ እድል አላችሁ፣ መሸሸጊያ ማምለጥ ትችላላችሁ ወደ እኛ ትሩጡ ወደ እሱ ሩጡ እያላቸው ነው ህዝቡ ሁሉ ሮጡ እኮ ነው የሚለው ሲጀምር አይደል ግን ሮጡ ፍጥጥ ብሎ የሚያዩት እነ ጴጥሮስን ነው አይደለም ወደ ኢየሱስ ሩጡ በእርሱ ተሸሸጉ ወደ እርሱ ግቡ ለማለት ያሉበትን ነባራዊ ሁኔታ ነገራቸው ባለማወቅ ነው ያደረጋችሁ ስለዚህ ድላላችሁ ነው እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። እናንተ ባለማወቅ ስትገድሉት፣ በሌላ በኩል እየሆነ የነበረው ነገር ምንድን ነው? በእግዚአብሔር በቀደመው እውቀቱና ሀሳቡ መሠረት ክርስቶስ ኢየሱስ መሞት ስለነበረበት የኃጢአትን መሥዋዕት መክፈል ስለነበር መከራ ይቀበል ዘንድ በነቢያት የተነገረው እየተፈጸመ ነበር ነው ያላቸው። ምን ማለት ነው? መዝሙር 22 ወደ ሞት አሻዋ ወረድ ከኝያ ብሎ የተዘመረው ብሎ የዘመረው እየተፈጸመ ነው። ኢሳይያስ 53 ነፍሱን ለሞት አሳልፎ ሰጥቷል የሚለው እግዚአብሔር የሁላችንም በደል በርሱ ላይ አኖረ የሚለው ያን ያን መከራ እንደሚቀበል የተነገረው የኢሳይያስ 53 ትንቢት እየተፈጸመ ነው። እንዲሁም መሲህ ይገደላል ተብሎ በዳንኤል የተነገረው እየተፈጸመ ነው ከስልሳ ሁለት ጊዜ ሰባት በኋላ መሲህ ይገደላል የተባለው፣ በነቢያት ክርስቶስ መከራ እንዲቀበል አስቀድሞ የተነገረው እንዲሁ እየተፈጸመ ነበር። እናንተ ባለማወቅ ስታደርጉት፣ ባለማወቅ ስትገሉት፣ ስለዚህ በሌላ በኩል ለእናንተው ነው እየሞተ ያለው ነው እያላቸው ያለው። ስለዚህ አሁን በእግዚአብሔር ፍርድ ስር ብትሆኑም የእግዚአብሔር የበቀል ፍርድ ልታገኛችሁ የሚገባ ቢሆንም እግዚአብሔር በእናንተ ላይ ቢሆንም ግን አንድ ድላልህ ከጌታ ፊት የመጽናናት ዘመን ልትመጣላችሁ ትችላለች ነው የሚላቸው ቁጥር 20 ላይ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ይላል። እንግዲህ የንስሐ ጥሪው ይሄ ነው። በጣም የሚገርም ነው። ወደፊት ለእስራኤል የተጠበቀ የመጽናናት ዘመን አለ። ታስታውሳላችሁ፣ ሽማግሌው ስምዖን በሉቃስ ሁለት ላይ ጌታ ኢየሱስን በአርባ ቀኑ በታቀፈ ጊዜ ምንድን ነው ያለው? ሉቃስ ምዕራፍ ሁለት ቁጥር 25 እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር ይላል። ስለዚህ ሽማግሌው ስምዖን የእስራኤልን መጽናናት የሚጠባበቅ ተብሏል። እንዲሁም ነቢይት ሃና የኢየሩሳሌምን ቤዛ ለሚጠባበቁ ስለ እርሱ ትናገር ነበር ሲል በዛ ወቅት የነበሩ ቅሬታዎች የኢየሩሳሌምን ቤዛ ይጠባበቁ ነበር። ስለዚህ የእስራኤል መጽናናት የሚባል የኢየሩሳሌም ቤዛ የእስራኤል ቤዛ የሚባል ጊዜ አለ። ያ የእረፍት ጊዜ ነው። ያ የመታደስ ጊዜ ነው። ያ እስራኤል ተዘልለው የሚቀመጡበት ከእግዚአብሔር ጋር የሚታረቁበት ጊዜ ነው። እና እርሱ የመጽናናት ዘመን እንድትመጣላችሁ እሱ እንዲመጣ ከዛ በፊት ንስሐ መግባት አለባቸው። በመሰረቱ ያ ጊዜ የሚመጣው ለእስራኤል የሚሆነው መጽናናት የሚመጣው ጌታ ኢየሱስ ሲመጣ ነው። አዎ፣ ኢየሱስ ክርስቶስን አስቀድሞ ለእናንተ የመረጠውን ወይም ዴዲኬት ያደረገውን ነው፣ በቃ የመደበውን አስቀድሞ ለእናንተ የለየውን በጣም የሚገርም እኮ ነው። ጌታ ኢየሱስ ክርስቶስ ወደ ዓለም ለምን መጣ ቢባል ለዓለም ሁሉ ነው የመጣው። ለሰው ሁሉ የሚያበራ እውነተኛ ብርሃን ነው፣ ምንም ጥያቄ የለውም። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ይዞ ነው የመጣው። ነገር ግን በዋናነት በቀዳሚነት ትኩረት የተሰጣቸው የምድር ላይ ህዝቦቹ ናቸው። የመጀመሪያ ደረጃ ቀዳሚ ትኩረት ያገኙ እስራኤል ናቸው። ስሙ ኢየሱስ በሚባልበት ጊዜ ለምን ኢየሱስ ተባለ ሲባል ህዝቡን ከኃጢአታቸው ያድናቸዋልና ኢየሱስ ትለዋለ ነው። ህዝቡን የሚለው እስራኤልን ነው። በጣም በሚገርም ሁኔታ ዮሐንስ ወንጌል የእርሱ ወገ ሆነው መጣ የገዛ ወገኖቹ አልተቀበሉትም ይላል። የእርሱ የሆነ የተባለ ክልል አለ። ከእስራኤል ቤት ከጠፉት በቀር አልተላኩም በሚለው ትምህርቱ ውስጥም ቅድሚያ ለእስራኤል እንደሆነ እናውቃለን። ስለዚህ አስቀድሞ ለእናንተ የመረጠውን ነው የሚለው። እዚህ ጋር በጣም እኮ እዚ ጋር በአለማዊ ጌታ ኢየሱስ የገደሉ ሰዎች በዙሪያው አሉ። እነዛ ሰዎች አሁን ይሄን የገደሉትን ለካ ይህ የገደሉት እርሱ ለካ እግዚአብሔር ለነሱ አስቀድሞ የመረጠላቸው ነው። ግን ገፉት፣ ግን አሁን አጡት። አሁን የለም። ግን እድል አለ። ግድ የለም እንደገና ሊመጣላችሁ ይችላል። እግዚአብሔር ይልክላችኋል። የመጽናናትን ዘመን ይዞላችሁ ይመጣል ከማ ከጌታ ፊት። እግዚአብሔር ይመስገን። ገና ብዙ ሐዘን አለባቸው እነዚህ ሰዎች። ታውቃላችሁ ጌታችን ኢየሱስ ክርስቶስ ምንድን ነው ያለው? ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ብሎ ስለ ቤተ መቅደሱ መፍረስ ተናግሯል። ከዛስ በኋላ ቤታችሁ የተፈታ ሆኖ ይቀርላችኋል ብሏቸዋል። ይህም ብቻ አይደለም በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ፊቴን አታዩም ብሏቸዋል። ስለዚህ ይህ በመዝሙር መቶ አስራ ስምንት ላይ በብሉይ ኪዳን የተዘመረውን መዝሙር በመጥቀስ ጌታ ኢየሱስ ክርስቶስ ለእስራኤል መጽናናትን የሚሰጠው በጌታ ስም የሚመጣ የተባረከ ነው ማለት ሲችሉ ነው። ግን እስራኤል የተባረከ ነው አላሉትም፣ ገፉት። አሁን ስለዚህ አሁንም መጠበቅ አለባቸው። እስከዛው ግን ቅድም እንዳልነው መቅደሳቸው ይፈርሳል፣ ገና በሰባ ዓመተ ምህረት ብዙ ስቃ ያለባቸው፣ ከዛ በምድር ሁሉ ይበተናሉ። ደሙ በእኛና በልጅ ልጆቻችን ይሁን እንዳሉት ይሄው እስከአሁን ደርሶባቸዋል። ዛሬም ድረስ እስራኤል መጽናናትን አላገኘችም። ራሄል ስለ ልጆቿ እያነባች ነው። እ መጽናናትን አልወድም እያለች ነው፣ ለምን የሉምና። ኢየሩሳሌም ወገቧን ታጥቃ አሁንም እያለቀሰች ደረቷን እየደቃች ነው። የመጽናናት ጊዜ ገና ነው። ምናልባት ዛሬ ይህን የመጽናናት ዘመን ከአሜሪካ ሊፈልጉት ይችላሉ ወይስ ከአውሮፓ ሕብረት ሊፈልጉት ይችላሉ ወይስ ከኒኩለራቸው ይወጣል። ይህ የመጽናናት ዘመን ከየት ያገኙት ይሆን? እዚህ ላይ ሐዋርያው ጴጥሮስ ነገራቸው። ምንድን ነው የሚለው? ከጌታ ፊት የመጽናናት ዘመን እንድትመጣላችሁ መፍትሔው ጉልበት፣ መፍትሔው ጥበብ ዘዴ፣ መፍትሔው አሁን ያለው ዓለማዊና ሰይጣናዊ አካሄድ አይደለም፣ መፍትሄው ንስሐ ነው። ለእስራኤል ጌታ ኢየሱስን በድለናል። ያንን የገፋነውን መሲህ ላክልን። አዎ፣ እሱ የመጽናናቱን ዘመን ከፊትህ ይዞልን ይምጣ። ከየትም አይደለም፣ ከላይ ይዞልን ይምጣ። በድለናል ማለት አለባቸው። እስከዛው ድረስ ጌታ ኢየሱስ ይጠብቃቸዋል። የት ሆኖ? እንዲህ ይላል፣ ቁጥር 21 እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያት አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባዋልና ይላል። እናንተ ገፍታችሁታል። እናንተ አስወግደው ብላችሁታል። እናንተ ከሰፈር ውጭ ገፍታችሁ ሰቅላችሁታል። ሰማይ ግን ይቀበለው ዘንድ ይገባዋል። እስከ መቼ? ነገር ሁሉ እስከሚታደስበት ዘመን ድረስ። ወደፊት ነገር ሁሉ የሚታደስበት ዘመን አለ፣ በቀደሙ ነቢያት በተነገረው መሰረት ይለናል። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያት አፍ የተናገረው የተናገረለት ጊዜ አለ። ይሄ ዘ ታይም ኦፍ ሬስቲቲዩሽን የሚባል ነገር ሁሉ የሚታደስበት ዘመን የሚባል ጊዜ አለ። መዝሙር ስልሳ አምስት ላይ ምድር በስብ የምትጠግብበት እንዲሁም ኢሳያስ ምዕራፍ 35 በቀደም በከፊል ያነበብ ነው የምድር ፊት የሚታደስበት እዚህ ላይ ከታየው ተአምር አኳያ አንካሳ እንደሚዳቋ የሚዘልበት የድዳ ምላስ የሚዘምርበት በምድረ በዳ ውሃ በምድረ በዳ ውሃ በበረሃም ደግሞ ፈሳሽ ይፈልቃልና ይለናል ቁጥር ስድስት ላይ ኢሳያስ 35 ምድረ በዳ ነው ሲታደስ፣ ውሃ ያፈልቃል፣ ፈሳሽ ይበዛበታል። ደረቂቱ ምድር ኩሬ ትሆናለች፣ የጥማት መሬት የውሃ ምንጭ ትሆናለች። ቀበሮ የተኛበት መኖሪያ ልምላሜና ሸንበቆ ደንገልም ይሆንበታል። በዚያም ጎዳናና መንገድ ይሆንበታል፣ እርሱም የተቀደሰ መንገድ ይባላል። ከዛስ ንጹሐንም ያልሆኑ አያልፉበትም፣ ንጹሐን ግን ለንጹሐን ግን ይሆናል። ተላላፊዎችና ሰነፎች እንኳን አይስቱበትም ይላል። በጣም የሚገርም ነው። ለንጹሐን ነው ቦታው። ያ የሚታደሰው ሁሉ ነገር እግዚአብሔር ሲያድስ የሚያስረክበው ንስሐ ለገቡ ለነጹ፣ በኢየሱስ ክርስቶስ ደም ለታጠቡ ሰዎች ነው የሚያስረክበው። ስለዚህ ነገር ሁሉ ሲታደስ፣ እዛ ሪፍሬሽመንት፣ እዛ መታደስ፣ እዛ የእስራኤል መጽናናት ውስጥ እንደትገቡ ዛሬ ንስሐ ግቡ እያላቸው ነው። ሮሜ ስምንት ላይ የፍጥረት ናፍቆት ተብሎ ተገልጿል። ይሄ የመታደስ ዘመን የእግዚአብሔር ልጆች መገለጥ ይጠባበቃል። የፍጥረት ናፍቆት ዛሬ፣ ፍጥረት ራሱ ለጥፋት ባርነት ተገዝቷል። ፍጥረት እየቃተተ ነው። በግሮኒንግ በመቃተት ውስጥ ነው የሚገኘው በአሁኑ ዘመን እንደምናየው ነው። ዓለም በሙሉ የተጨነቀበት ነው። እንዲሁም በማኅበራዊ አኗኗር ከሄድን ብዙ ቀውሶች አሉ። በኢኮኖሚው ቀውስ አለ። ሰላም እንደምናየው ነው። ዓለም በሙሉ ሁሉ ነገር ተናግቶበታል። የአየር ንብረት ከቁጥጥር ውጭ እየሆነ ነው። ስለዚህ ሁሉ ነገር እየተበላሸ ነው። ግን እግዚአብሔር አንድ ቀን ሁሉን ነገር ያድሰዋል። በትንቢቱ መሰረት እዛ የታደሰ ስፍራ ለመግባት ግን ንስሐ መግባት ያስፈልጋል። ለምን ያድሰውና ይቀድሰው አላ የተቀደሰ ስለሆነ ለንጹሐን ብቻ ነው። ስለዚህ ንስሐ ግቡ ይላቸዋል። ያንን ለማድረግ አስቀድሞ ጌታ ኢየሱስ ክርስቶስ በክብር ይገለጣል፣ መምጣት አለበት፣ ነገሮችን ለማደስ ማለት ነው። እሱ ሲመጣ ነው የሚታደሰው እንጂ በሰው ጥረት በፈንድ ብዛት በስብሰባ ብዛት አይታደስም። ምንም ጥያቄ የለውም። ኢየሱስ ሲመጣ ሁሉ ነገር ይታደሳል። ይሄ መታወቅ አለበት እና ግን ከዛ በፊት ምን ያደርጋል? ከዛ በፊት ግን በሚፈርደው ላይ ይፈርዳል። ጠላቶቹን የእግሩ መረገጫ ያደርጋል። ምድርን ከክፋትና ከአመፃ በፍርድ ያጠፋል። ይሄ መደረግ አለበት። የሚቀድመው ይሄ ነው። ስለዚህ ምን ጥቅስ ጠቀሰ? ከቁጥር 22 ጀምሮ ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት። ያን ነቢይ የማትሰማው ነፍስ ሁሉ ከሕዝብ ሁሉ ከሕዝብ ተለይታ ትጠፋለች አለ ይላል። ዘዳግም 18 ቁጥር 15 ላይ ነው የምታገኙት ሙሴ ስለ ክርስቶስ የተናገረውን ይሄ ተስፋ ቃል ወይም እንደኔ ያለ ሰው ያስነሳላችኋል ብሎ የተናገረበትን ምክንያቱን፣ ግራውንዱን፣ መሰረቱን እዛ ቦታ ላይ በደንብ ሄዳችሁ ተመልከቱት። እግዚአብሔር በሲና ተራራ ላይ ሆኖ በክብር ተገለጠ፣ በሚያስፈራ ክብር፣ በእሳት ነበልባል፣ በአውሎ ነፋስ፣ በከባድ ደመና ተናገራቸው። ስለዚህ ምን አሉ? እግዚአብሔር አይናገረን በቃ እግዚአብሔር አይናገረን ሙሴ፣ አንተ ተናገረን ብለው በእግዚአብሔር ፊት መቆም አቃታቸው። ስለዚህ ጥያቄያቸው ትክክል ነው አለ እግዚአብሔር። እንደውም እንደዚህ አይነት ልብ በሆነላቸው ሁሉ ይላል። እና እንደ አንተ ያለ ነቢይ እሰጣቸዋለሁ፣ አስነሳላቸዋለሁ አለ። የሚያውቁት ሊገባቸው በሚችል መልኩ ከወንድሞቻቸው ከእነሱ ዘንድ አስነሳለሁ አለ። ቃሌንም በአፉ ላይ ያኖራለሁ እና ያንን ነቢይ የማትሰማ ነፍስ አመርጠዋል። እንግዲህ ከዚህ በኋላ ውል ነው፣ ውል ገብተዋል። ያንን ነቢይ የማትሰማ ነፍስ ከሕዝቡ ተለይታ ትጠፋለች አለ። ነጥቡ ይሄ ነው። ስለዚህ እግዚአብሔር እንደ ሙሴ ያለውን ክርስቶስ ኢየሱስን ሰጣቸው። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው አለ። ከዛ እርሱን ስሙት አለ፣ ግን አልሰሙም። ስለዚህ ትጠፋለች ተብሏል። ጊዜው ሲደርስ ጌታን ኢየሱስ ክርስቶስን ያልሰማች ነፍስ ትጠፋለች። ዛሬ በክብር ቢሆንም ስሙ ስራ እየሰራ ነው፣ በእኛ እየተናገረ ነው፣ እያላቸው ነው ጴጥሮስ። ወደፊት በእስራኤል ቅሬታዎች በኩል ይናገራል። አዎ ድምፁ ይሰማል። በምድር ላይ ከኢየሱስ ጋር የሆኑ የወገኑ በአጠቃላይ የኢየሱስን ድምፅ ያስተጋባሉ። ያንን ነቢይ ግን የማትሰማ ነፍስ እርሷ ትጠፋለች። በብረት በትር ትመታለች፣ እንደ ሸክላ ሰሪ ዕቃ ትቀጠቀጣለች፣ ከእግሮቹ በታች ትረገጣለች። ምድር በዚህ መንገድ ትጸዳለች። ኢሳይያስ ምዕራፍ 11 ላይ እንሄዳለን። ቁጥር አራት ጀምሮ አይኑ እንደምታይ አይፈርድም ጆሮ እንደምትሰማ አይበይን የሚልና ነገር ግን ለድሆች በጽድቅ ይፈርዳል ለምድር የዋሆችን በቅንነት ይበይናል በአፉ በትር ምድርን ይመታል በከንፈሩ እስትንፋስ ክፎችን ይገድላል የወገቡ መታጠቂያ ጽድቅ የጎኑን መቀነት ታማኝነት ይሆናል በቅድሚያ ይሄ ነው የሚፈጸመው ነገር ሁሉ ከመታደሱ በፊት ከዛ በኋላ ነገር ይታደሳል ምን እንዴት ሆኖ ተኩላ ከበግ ጠቦት ጋር ይቀመጣል ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውም በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። የሚጠባውም ሕፃን በእባብ ጉድጓድ ሁሉ ላይ ጡት የጣለውም ሕፃን በፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራዬ ሁሉ ላይ አይጎዱም፣ አያጠፉም። ውሃ ባሕርን እንደሚከድን እግዚአብሔር ምድርን በማወቅ ትሞላለች። ምድር እግዚአብሔርን በማወቅ ትሞላለች። ክብር ለእግዚአብሔር ይሁን። የነገሮች መታደስ ማለት ይሄ ነው። መጀመሪያ ፍርድ ያደርግና ከዛ ሁሉን ነገር ያድሰዋል። ፍጥረት ዓለሙን ያድሰዋል። ሶሳይቲውን ያድሰዋል። አጠቃላይ የዘመን መጨረሻን ሁኔታ ወደሚፈለገው ወደ እግዚአብሔር ክብር ያደርሰዋል። ውሃ ባሕርን እንደሚከድን ምድር በእግዚአብሔር ክብር ትከደናለች፣ እግዚአብሔርን በማወቅ ትሞላለች። ይህን ትፈልጋላችሁ? ዛሬ ንስሐ ግቡ። ኢየሱስን ልኮላችሁ እዚህ ላይ እንድትደርሱ የመታደስና የመጽናናት ዘመን ላይ እንድትደርሱ ዛሬ እንሳገቡ ይላቸዋል። እና ነቢያት ሁሉ ይህን ተናግረዋል። ከዛም እናንተም የነቢያት ልጆች ናችሁ፣ ከዛ ደግሞ የኪዳን ልጆች ናችሁ ይላቸዋል። የነ ኢሳያስ ልጆች ናችሁ። የብሉይ ኪዳን ነቢያት፣ አሁን የነ ሙሴ ልጆች፣ የነ ኢሳያስ ልጆች ናችሁ፣ የነ ኤርምያስ ልጆች ናችሁ። ብቻም አይደለም፣ ወደኋላ ሄደና እንደገና የአብርሃም፣ የይስቅ፣ የያዕቆብ ልጆች እንደገና ለአብርሃም የተነገረ የተስፋ ቃል ምንድን ነው? በዘመን በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገው የኪዳን ልጆች ናቸው። ስለዚህ የተስፋ ቃል አላቸው። ተስፋው ምንድን ነው? አንደኛ የምድር ፊት ይታደሳል። የመታደስ ዘመን ይመጣል። ሬስቶሬሽን አለ፣ መመለስ አለ። ነው አጠቃላይ ተስፋው። ሁለተኛ በአብርሃም ደግሞ የተነገረ የተስፋ ቃል ምንድን ነው በዘርህ እንዲያውም ከነሱ አልፎ ከእስራኤል አልፎ የምድር ወገኖች ሁሉ ይባረካሉ ስለዚህ የነቢያት ልጆች ስትሆኑ የእስራኤልን መመለስ የአብርሃም ልጆች ስትሆኑ ጭራሽ የአሕዛብ ሁሉ መባረክ ተስፋ ባለቤት ናችሁ ካወቃችሁበት ይሄ የሚሆነው ግን ዛሬ ንስሐ ስትገቡ ነው ስለዚህ ቁጥር 26 ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ፣ ምንድነው ያደረገው? እያንዳንዳችሁን በየግል ከክፋታችሁ እየመለሰ ይባረካችሁ ዘንድ ሰደደው። ለዚህ ነበር የመጣው። ስለዚህ ልባችሁ ሊነካ ይገባል። ዛሬ ተብሎ ራሱ እድል አላችሁ በዚህ በጸጋው ዘመን አጠቃላይ የወደፊት በዘመነ መግቦት ውስጥ ያላቸውን ስፍራ በመታደስ ዘመን ውስጥ የሚመጣውን ነገር ከነገራቸው በኋላ አሁን ለቆሙት ሰዎች ግን መልእክት ማስተላለፍ ነበረበት። ያኔ በስጋ ተገልጦ የነበረው ወደ ዓለም መጥቶ የነበረው እናንተን ከክፋታችሁ ሊመልስ ነው፣ ስለዚህ ተመለሱ። ዛሬም ቢሆን ንስሐ መግባት ትችላላችሁ ነው እያላቸው ያለው። ክብር ለጌታ ይሁን። ወገኖቼ ብዙ ሰው ከእግዚአብሔር ዘንድ የሚመጣውን የመጽናናት ጊዜ ይፈልጋል። ውጭ ያለው ራሱ ብትጠይቁት እንደዚህ እንዳለ ሁሉ ነገር እንዳለ እንዲቀጥል ይፈልጋል። እንዴ ረ እግዚአብሔር መልካሙን ያምጣ አይደለም የሚለው ሰው ሁሉ እማያምነው ማለት ነው። መልካም መልካሙን እኮ ይፈልገዋል። ረ እግዚአብሔር እንደው ሌላ ዘመን ያምጣ ረ ያድሰን፣ የመታደስ ዘመን ያምጣ ረ እንደው እፎይ ትንሽ ሀገሪቱን እፎይ መቼም በሆነ ጠባብ ሰርክልም ቢሆን ትንሽ የእፎይታ ጊዜ እግዚአብሔር ሆይ ትንሽ። እና በዚህ ምክንያት ሁሉም በየሃይማኖቱ ጸሎቱ፣ ምህላው፣ ምኑ አለ በእግዚአብሔር ፊት። በቃ ለምን ከእግዚአብሔር የሆነ የእፎይታ፣ የመጽናናት፣ የመታደስ እና የጥሩ ዘመን ጊዜ የበረከት ጊዜ የማይፈልግ የለም። ግን ወገኖቼ እንዲሁ አይገኝም። ይሄንን የሚያደርገው ኢየሱስ ብቻ ነው። እግዚአብሔር ሰው በሆነው በኢየሱስ ክርስቶስ በኩል ነው ይህን የሚያደርገው። እንደሱ ከሆነ ከኢየሱስ ክርስቶስ ጋር መስማማት ያስፈልጋል። በኢየሱስ ክርስቶስ ፊት መውደቅ ያስፈልጋል። ንስሐ መግባት ያስፈልጋል። የገፋነውን የበደልነውን አናይህም አንሰማም ያልነውን ለምን ያንን ነቢይ የማትሰማ ነፍስ ስለተባለ እኮ ነው ትጠፋለች ስለተባለ ነው። ይህ ሁሉ የደረሰው ስለዚህ ምድር ዛሬ እየተሰቃየች አለችው። በዚህም ዘመን ቢሆን ይሄን ነቢይ ስላልሰማች ነው። ይሄንን መሲህ፣ ይሄንን አዳኝ፣ ይሄን ኢየሱስን ስላልተቀበለች ነው። ስለዚህ ዛሬ ተብሎ ሲጠራ ሰው ሁሉ ንስሐ መግባት አለበት። ያን ጊዜ ዛሬ በመንፈሳዊ ሁኔታ ወደ መጽናና ዘመን ውስጥ ይገባል። ዛሬ በመንፈሳዊ ሁኔታ ሰላም፣ ደስታና ረፍት እርቅን ያገኛል በሚመጣው ዘመን ደግሞ በሙላት ወደሚመጣው ወደዚያው ወደ መታደስ ዘመን ወደ መጽናና ዘመን ውስጥ እንገባለን። እስከ ዘላለም ጌታ በክርስቶስ ኢየሱስ ይህንን ያፍጥንልን።